ግራዋ ነው ይሄ። እኛ ሀገር ላይ እንግዲህ የተለመደው ህቃ ለማጠብ ብቻ ነው። ባጋጣሚ ግን አጋጣሚ ሆኖ ስትሮክ አጋጠመ። ድንገተኛ መጋኛ ነው የሚሉት መጋኛ ይሉታል፣ ቁርባ ይሉታል። ድንገት ደም እንኳን ደም ይሄ ጉበት ላይ ልብህ ላይ ደም ቋጥሮ ለህይወት እልፈት እስከሚያጋጥም ድረስ የደረሱ ነገሮች ተጨምቆ ይሄ አንደኛው ግራዋ ጊዜ አዋ አሸዋጋንዳ የሚባለው ማለት ነው። አሁን ከሌላ ሀገር አይተዋል አይደል? ጊዜዋ በእኛ ሀገር ምንድን ነው የሚባለው? ጊዜዋ ያለ ከደጅሽ ምን ሞተ ልጅሽ፣ እናቶች በጣም ያውቁታል፣ ይጠቀሙበታል። ግን የጊዜዋን አቅም ና ጉልበት እኛ ሳንጠቀምበት አሸዋጋንዳ ከህንድ መጣ ሲባል በታብሌት መልኩ ስንት ነው የሚሸጥልን። እና እነዚህ ነገሮች አንጀትን ለማጽዳት ይሰራል። አንጀት ማጽዳት ሲባል በቶኪያም በምናምንም አደለም፣ ጎጂ የሆኑ ነገሮችን በማስወገድ ውስጥ ላይ በመግደል ባክቴሪያዎችን በመግደል። ይሄ ግን ሙሉ በሙሉ በሚባል ደረጃ የአንጀት ካንሰርን ይከላከላል። ቀድሞ ማለት በጣም ይገርማል። እሺ፣ እዚህ ማየህ ምንድን ነው ይሄ? እንስላል፣ እንስላል፣ እንስላል። እስኪ ያሽትት። ምን ምን ይሸጣል? ይሄ ኡዞ አረቄ ነው የሚሸጠው የኡዞ የአረቂው ፍሌቨር የተወሰደ ፍሌቨሩ ከዚህ ነው ፍሌቨሩ የተወሰደ። ይሄ እንስላል ኢንፌክሽኖችን ቀላል የሚባሉ ኢንፌክሽኖችን ስር እንዳይሰዱ ያደርጋል። ኩላሊት ላይ ጠጣር ነገር ሲኖር ከኩላሊት ጋር የተያያዙ የኩላሊት ኢንፌክሽን፣ የኩላሊት ጠጠሮችን ለማስወገድ ሰሪያል ምን ሲደረግ ማለት ነው? አሁን ቅጠሉ በጁስ መልኩ ይወሰዳል። ታጥቦ ጁስ ተጨምቆ አንዳንድ ብርጭቆ ይወሰዳል። ፍሬው እየተፈላ በሻይ ብርጭቆ አንድ የሻይ ብርጭቆ ይወሰዳል። በርካታ በርካታ ጥቅሞች አሉ። ያው እንግዲህ ይሄ ዲቶክስ የሚባለው ስርዓት ማጽዳት ሲባል የጽዳት ሰራተኛ አካላቶች አሉ። ሳምባ የጽዳት ስራ ነው የሚሰራው፣ ጉበት የጽዳት ስራ ነው የሚሰራው፣ ኩላሊት የጽዳት ስራ ነው የሚሰራው። የእነሱን ጤናማነት ይደግፋሉ። ዋ ቶክሲክ የምንላቸውን ወይም ጎጂ ንጥረ ነገሮችን ከሰውነታችን በሽንት መልኩ፣ በላም መልኩ በሰገራ መልኩ እንዲወገዱ ያደርጋልና ይረዳል እነዚህ